ነገ ጠፊ ነው። ጊዜ ያልፋል እኮ ጊዜ ይቀየራል እኮ። እንደ ትናንት ላና የሆነን እኮ ነገ ብለን ነበረ፣ ዛሬ ላይ ደረስነው። ነገ እኮ ቀን አለ። ጭር ባለ ስፍራ ቤተሰብ፣ ቤተሰብ እንዴት ናችሁ? እኛ አለን፣ አልሐምዱሊላህ በያላችሁበት ሰላማችሁ ይብዛልን እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁ። የመጣሁበትም ሀሳብ አሪፍ ነው። ሰዎቹም ለኔ ቤት አዲስ ናቸው መሰለኝ አዲስ አይደሉም፣ ነገር ግን በአሪፍ ሐሳብ ይዣቸው መጥቻለሁ። ዛሬ ደግሞ የመጣሁት ከኮምፒውተር ጋር ነው። ኮምፒውተር፣ ኮምፒውተር፣ ኮምፒውተር፣ አዎ ይኸውና ኮምፒውተር። አገኘኸኝ ፈልገህ ፈልገህ። ሰላም እንዴት ናችሁ? ውድና የተከበራችሁ ፋሚሊ የሙቪ ያንስ ቤተሰቦች አላችሁ። ዛሬ እስቲ ሙቪ ኤፋና ዊናን ዛሬ ኩላሊታቸውን ሊሸምት ነው። ያንቺ ነው። እኔክስ በቃ የሱን ሊሸመት ነው። እስቲ እግዚአብሔር ልዳችሁ ዊናና የፋይ አባቢ፣ ሊሸመት ሳይሆን የመጣንበት ሀሳብ ዛሬ ፕራንክ ልናደርጋቸው ነው ኤፍሬምንና ዊናን ማለት ነው። ሐሳባቸው ምን ይሆናል? ምን አይነት ነገር ይመክሩናል ብለን አስበናል። እንግዲህ እቺ አቀሳሳሪ ናት ማለት ነው፣ የኔ ማገር ናት። እና ሁለታቸውን ደውዬላቸዋለሁ፣ እየመጡ ነው። ያው ኩላሊቴን ሊሸጥ ነው ነው ምላቸው። ደብሮኛል፣ ከፍቶኛል እና ብር አጥቻለሁ እና ኩላሊቴን ሊሸጥ ነው። ሽጠህ ባጃጅ መግዛት ትችላለህ ተብያለው ነው ምላቸው ማለት ነው። የሚሉትን ደግሞ አብረን የምናየው ይሆናል እና አንተ ደግሞ እሱ ደግሞ የሚለው ምንድን ነው ተስማምተዋል። የሆነ ነገር በሉት ምናምን ብለሽ ነው አንቺም፣ ታቀሳሰሪው በቃ እና የምልሽ ነውስ። እና ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ አይደለም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ያው የደውል ምልክቱንም መጫናት አትርሱ ማለት ነው።

ከዛ አስቱ ቢቀራ ሲሄድ ስለ ምን ይሆነ ኩላል እኔ በመንገድ እያለብኩ ሙቪ ድምፁ ማለት ነው እኔ በቃ እኔ ከሰፈሪ ድክ ድክ ድክ እያልኩ ስመጣ ሙቢ የሆነ ደብሮ ፍስኩል ቁልቁል ለብሎ ነው ነው ብሎ ደረጃ ላይ ቁጭ ብሎ እያወራ ነበር። ምን? ስለሙ ስለ ኩላሊት። እሺ፣ ኩላሊት እና ልሸጥ ነው ባጃጅ ምናምን አስቤያለሁ፣ ደላላም ተስማምቻለሁ። እኔ ቀልድ መስሎኝ ቀልድ መስሎኝ፣ በእናትህ በእናትህ፣ ቢና እኔ ሲሪስ አይደለም ቢና እኔ ሲሪስ ነው የማወራው፣ ከምሬም ማለት ነው ከዛ አ ሙቢ እኮ ሽንት ቤት ሄዶ ነው፣ ይመጣል። ታያለ የማስልክ ነው የሙቢ የራሱ ነው። ሽንት ቤት ደርሼ ልምጣ ምናምን ብሎ ነው። ኩላሊቴ መሸጥ ፈልጋለሁ፣ ማነው ገዢ፣ ደላላ ምናምን። ከዛ ምን ይለዋል? ሌላ ሰው ደላላ አለ። ትሸጣለህ፣ ባጃጅ ትገዛለህ? የሚሸጠው ኩላሊት። ስማኝስ፣ በግልጽ ነው አየኸው። የሙቢ ኩላሊት ሊሸጥ ኩላሊቱን የሙቢ ሊሸጥ ነው። የምር ሰምተዋል፣ ሲያወራ ሲያወራ እኔ ለምን ምን ሆነህ? እኔ በመንገድ ላይ ሳልፋ የሰማሁት ሙሉ ነገር እያወራ ሳለ እየሰማሁት እኮ ነው። እሱን አላወቅም ከጀርባው ነበር ደረጃ ላይ። እኔ የቀዱ መስሎኝ ማለ እንጂ ማለ ነው

አንተ አትናገርም እንደ ምር ነው ወይ? ወይ ስትቀለድክብን ነው? ስትቀለድክብን ነው ምር ነው? ጠርቷቸው ለምን አሁን ስለነገረን ተናደህ ነው? ሙቪ እኔ ነገር ስናግር ማለት ነው ብቻ የማደርገው ነገር አይደለም። ብቻዬን እኔ ምንም ማድረግ አልችልም። አንድ ሰው ብጠራ አዎ ምንም ነው። ከሰፈር ስመጣ በስልክ ተጨናንቁ፣ ምናምን ስለፍላዲ ሲያወራ ነው ደረሰው፣ ከደላላ ጉጋ ሰምተዋል እንደዚህ ያወሩ? አዎ እሱ ደረጃ ላይ ነው። የምሩ ነው። በቃ እኔ ተስፋ ቆርጫለሁ። የሚምር ማለት ተስፋ መቁረጥ ማለት ምን ማለት ነው? ማለት አንተ ምን ላይ ነው ተስፋ ከቆረጥኩ? ኩላሊት አንተ ያስጨነቀህ ብር ነው? እሺ ኩላሊት እንሽጠው ባጃጅ መሞቻ አንተ ወና ፈጣሪ ያርገውና መሞሻ ቢሩሽ ሙቢ ያው በቃኒ ምንም ነገር ያገኘው አይደለም እዚህ ምድር ላይ ምን አረጋለ። ስለ ዱንያ ምናምን ታወራና አይደል ምንድነው? አ ታጫናን የሚሆን ነገር አለ ገንዘባት ነው። አ ገንዘብ ምን ባጃጅ የሚገዛ ገንዘብ ነው ያጣው ምን ያህል ነው እንደዚህ እንደዚህ እንደዚህ እኮ ሆኖኛል ብለህ ለሁላችንም በተነገረንኛ ኮ ከይዱን ብለን ኮምፒውተር፣ ሽንት ቤት፣ ብዙ ነገር አለ። አታስደንቅ ምን አድርግ ነው ሙባረክ፣ አንድ ነገር ልንገርህ ኩላሊቱን ሽጣ ማለት ነው። ምንም ተስፋ የለም። ከዛ በኋላ አሁን ለምሳሌ ብዙ ተስፋ የቆረጥክባቸው ነገሮች ይኖሩ ይችላሉ። አሁን ላይ ኩላሊትህን እንድትሸጥ ያደረሰህ ማለት ነው። ከዚያም በኋላ በጣም ብዙ ብዙ ተስፋ የምታረገባቸው ነገሮች በሙሉ ተስፋ ያጣሉ። ህይወት እራሱ ተስፋ ያጣል። አንተ ላይ የተመሰረተ እኮ ብዙ ነገር አለ። እንደ ቤተሰቦች አሉ። እናትህ አለች። እናትህ እናትህ እንትን አንተ ላይ እኮ የተመሰረቱ በጣም ብዙ ነገሮች አሉ። አንተ ገንዘብ እኮ ዛሬ የሚመጣ ነገ የሚጠፋ ነገር ነው። ገንዘብ እኮ አብሮን የተወለደ ነገር አይደለም። አብሮን የሚኖር ነገር፣ አብሮን የሚሞት ነገር አይደለም። ጠፊ ነው እኮ ገንዘብ። እሺ ምን ላድርግ? በቃ ምንም ነገር አለ። አሁን ባጃጅ ስንት ነው? 300 ሺህ ብር 300 ብር ምናምን ሺህ ብር ነው አይደል? ያን 300 ሺህ ብር እኮ እኔና አንተ ማለት ነው ልንገርህ፣ የሆነ ቦታ ሄደን የሆነ ነገር የ300 ሺህ ብር እቃ ብንገዛ፣ በቃ የሚጠፋ በቃ የሚያልቅ ነገር ነው አንተ አረ ዱንያ ምናምን ስለ ዱንያ እንትን ስትናገር ምናምን የነበረው

አልነበረም በቃ መስማት የነበረ ግን፣ እንደዚህ አይነት ነገር እንዴ ስታወራ ሰምቶ ነው። ስለ ኩላሊት መሸጥ ኮምፒውተር ማወቅ አለበት። ሙቢ ኧረ ምን ማድረግ አለብኝ? አለበት የለበትም። በአጋጣሚ ነው የሰማሁት። አንተ እኮ ገንዘብ ገንዘብ ገንዘብ እኮ ይጠፋል። አሁን ብትሞትስ ገንዘቡ ሳታገኝ ነው። አረ ገንዘቡን አግኝቶት ቢሞትስ አንተ ገንዘብ ነገ የጠፋል እኮ እግዚአብሔርን። ነገ ጠፊ ነው ገንዘብ ነገ ጠፊ ነው። ጊዜ ያልፋል እኮ ጊዜ ይቀየራል እኮ እንደ ትናንት ላና የሆነን እኮ ነገ ብለን ነበረ ዛሬ ላይ የደረስነው። እንደ ነገ እኮ ቀን አለ ለአንተ የተባለ ቀን አለ እኮ። ነገ ጊዜዎች እኮ ያልፋሉ። እነዚህ ነገሮች፣ ሁሉም ነገር ያልፋሉ። ሁሉም ነገር እግዚአብሔርን ነው ነው ሁሉም ነገር ያልፋል። አይደለም የኔና እናንተ ችግር ቀርቶ ሰማይና ምድር ራሱ ያልፋል። እቺ ምድር ባዶ ትሆናለች። አይደለም ያንተ ችግር ቀርቶ ነገ ለሚጠፋ ነገ ለሚያልፍ ነገር አለ። በቃ ይነጋል፣ ይመሻል። እኔ አንድ ነገር ልንገርሽ። ምን ላድርግ? እሺ ስትሞት አላህ ይጠይቃል፣ ይጠይቀኛል። ኩላሊትህን ብሎ ይጠይቃል። የኔ ነገር አይደለም እሱ የፈጠረክ በሙሉ ሰውነት ነው አላ የፈጠረ አንተን በሙሉ ሰውነቱ ምንም ነገር ሳያጎልበት እዚህ ዓለም ላይ እዚህ ምድር ላይ ያሉ ዶክተሮች፣ ፕሮፌሰሮች፣ ሳይንቲስቶች በጣም ብዙ ሰዎች ለአንዱ ተሰጥቶ አንድ የሚከለከል ደም ነገር እኮ ምክንያት ምን አለኝ፣ ምክንያታዊ ነው እያንዳንዱ ነገር። ፈጣሪ ሁሉንም ነገር ለምክንያት ነው የሚያደርገው። ሙቪ እግዚአብሔርን ተስፋ የሚቆረጥበት ነገር አይደለም ይሄ ነገር። ደግሞ ብር ማጣት ተስፋ የሚቆረጥበት ነገር አይደለም። እግዚአብሔርን ሙ ፍቅረኛ አለ አይደለም ንገረን አይ እውነት ካለም ንገረን እኔ ምንም የለኝም ምንም ነገር የለኝም አይደለም ሙባረክ ይኸውልህ አሁን እውነቱን ተናገር ምንም እንዲህ መደባበቅ የለም አይደለም ፍቅረኛ አለ ማለቴ ሚስቴ ትሆናለች ብለህ የምታስባት ሴት አለች ለእሷ ብዬ ነው ኛ ኛ

ማንነትህን እኮ አልፈለገችው ሙቢ። ያማል እንዴ? ኩላሊትህንም ሽታቁ ሷቶንም እሷ እኮ አንተን አልፈለገችህም እንዴ? የፈለገችው እኮ አንተ ውስጥ ያለ የሆነ ጥቅማ ጥቅም ነው። ምን ሆነህ? እሺ ምን ላድርግ እንዴ? ዋን ነገር ልንገርህ፣ ያልፋል። ኩላሊትህን ሽታዩን ነገር አድርግላት ያልፋል። አሁንም ከዛ አንተነትህን እንደገና አትፈልግም አንተን ካልፈለገች አንድ ሴት ማለት ነው። ልንገር አንተ ውስጥ ያለው ነገር በእግዚአብሔር ልጅ የሚሰማው ነገር አይደለም። ይሄ ያሳፍራል። እግዚአብሔር አረ እኔ እግዚአብሔር እኔ ለእንደዚህ ቢሆን እንደዚህ ከአሁን ከልቤ ማስወጣት አልችልም። እሱ ማን ነው? ከአንተ የምትፈልገው እሷ ምንድነው? ሰው አንደላቄ ማኖር ነው። ስራ ሰርተህ እኮ አንድ ላቀት አኖራት? አለ ምን አይነት ነገር! እንዴት ምን አይነት ነገር? ለስራ እየተማርክ አይደል? እንደ አንተ እንዴ ገና ቤተሰቦች እጅ ላይ እኮ ነው ያለው። አንዴ እዛ ሰው ምን ነገር አለ ለማንተ፣ እግዚአብሔር አረ ስነ ስራ ለምሳሌ ይመስለኛል ማለት ነው። ትዳር ነው መመስረት ፈልጋ እንዴ? አሪፍ ነው። ትዳር ነው መስተዳር ቁጥሩ ለሰርጉ ምናምን ወጪ አንተ። እሺ ለወጪ እኛን አ ጠይቅም እንዴ ኩላሊት ምሸጠው ነው እንዲህ ከሆነ ማለት ነው። እንደዚህ ነው የምትወጪው ከሆነ ወረቅ በቃ አለቀ። ኒካ እሰር አለቀ። ምንድን ነው እሰርላት? ኒካ እሰርላት ወረቅ የማን ኒካ በቃ ንተ ደብነውሙ ማቀለድ ከሆነ ሲእያ ጊዜ ምን ነግረው አርፋ ተቀመጥ። አትረባም። እንደዚህ አይነት ሀሳብ እያሰብክ ከሆነ እግዚአብሔር ትልቅ ሰው ነው። አትረባም። ይህ ልጅ ደግሞ እንደዚህ አይነት ነገር ማዳመጥ የለበትም።

አይ እንደዚህ የማይደረግ ነው። ምክራችሁ ፈልገን ነው ይመር፣ ብዙ ነገር ሌሎች ሰዎች እንዲማሩበት እኮ የሆነ ፕሮግራም ይዘን እኮ ቁጭ ብለን ማውራት እንችልም። ሙቪ ነው። ለምን ታስጨንቀናለህ? እኔ ሁሉ ደቂቃ እኮ ሁሉ የተጨናነቅነው በእግዚአብሔር

ኤፍሬም፣ ዊና እንዲሁም ቤተሰቦቻችን ሀሳቡ የኔ ነው። ሙቪ ምንም ሚያውቀው ነገር የለም። አንቺ ብቻ እና ኤፊና ሙቪ ኤፊና ዊና፣ እጅግ በጣም ይቅር በሉ። እኔ እውነት ክፉ አስበን አይደለም።